የላጤ ቁጥር በጣም እየተመናመነ ነው። አንዳንድ ዘገባዎች እንደሚያሳዩት ከሆነ እንደው ርቆብናል። የአባይ ግድብ እና የአንተ ትዳር ነው የሚናፍቀን። አላህ እንደው የአማር አላህ አያርገም። አግብተህ ጉዱ ምነው አላህ አያርገም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ያ ጀማ ጠፍቻለሁ አውቃለሁ በእፎይ ጉዳይ ላይ እንደምታውቁት ብዙ ቪዲዮችን እየሰራን ነበረ። ነገር ግን እነሱ ተደራጅተው ሊንኮቻችንን ግሩፕ ላይ ያስቀምጡ ሪፖርት ያደርጉ ነበረ እና በዛ ምክንያት የኔ ቻናል እንዳልጭን አግዶኝ ነበረ ማለት ነው። ዩቲብ ቻናል ላይ በጣም ሪስክ ውስጥ ገብቶ ስለነበረ ለዛን የጠፋሁት አፉ ብሎኝ ለማለት ነው። ቅድሜ የተናገርኩት ሰላም አለይኩም ወረህመቱላ በረካቱ። እንዴት ከርማችኋል? እንደምን አላችሁ? ረመዳን እንዴት ተፈታ? ሄድ እንዴት ነበረ? ምናምን እንዳድስ ልላችሁ ገደዳሉ ማለት ነው። አረፋ ደረሳለን አዲስ ቻናል እከፍታለሁ ብዬ ነበር። ያው ትንሽ ቢዚ ሆንኩኝ ከዛ አንጻር ምናምን በቃ ጠፋሁኝ። እና ኢንሻአላህ በሌላ ቻናል እንገናኛለን ብዬ አስባለሁ። ምክንያቱም ይሄኛው ቻናል ላይ ሪስክ ውስጥ ነው። ዛሬ የመጣሁት ያው ጓደኞቻችንን እየዳርን ስለሆነ አጋጣሚ ሆኖ በአንድ ቀን ሶስት ሰርግ ነውና ለዛ ነው ወደ እናንተ የመጣሁት፣ እሱን ምን ይመስል ነበር ውሏቸው የሚለውን ነገር ላሳያችሁ፣ በዛውም ደግሞ በሌላ ቻናል እንደምመጣ ላሳውቃችሁ ነው የመጣሁትና እንሻላ አዲሱን ቻናሌን እንትላችኋለሁ፣ ሰብስክራይብ ታርጉልኛላችሁ። እስከዛ ግን ዛሬ በሰርግ ብሎ ፈታ እንድትሉ ሶስቶች፣ ማናቸውና ያገቡት በጣም የምታውቋቸው ሰዎች ናቸው ሶስቱም፣ እና እሱንም እንትላችኋለሁ። ላይክ ሼር እያደረጋቸው አብራችሁኝ

ከሁሉ በፊት ግን ወራ ቤት ይሁን ታውቁታላችሁ አይደል? ለበጣም ፌመስ የሆነ ሌላኛው ደግሞ ጀራ ወንድማችን እና ብቻ ደስ ይል እንዳለ ነው እየተሰዋ ነው አለ ለማለት ብቻ ነው ሌላኛውን ቻናል ግን ይህን ቪዲዮ ሼር እያረጋችሁ ሰብስክራይብ ሌላኛውን እና ቀኑ ደስ ይል ነበር።

ቋቸው ከአይን ናስ ያውጣቸው። ከእድልተው ጋራ ማሻላ በሏቸው። አጣምሮ ያስልቃቸው፣ ለፍሬ አብቃቸው። ውሃ ባይስታቸው። ባረከላ በሉት፣ እስቲ ባረከላ ሰዎች እንደሚያሳዩት ከሆነ ኳስ እንኳን ቲም ለመሙላት 11 ሰው ያስፈልጋል። ከ11 በታች እየሆኑ ነው። ያንተ ላጤ የሚያልጥበት አመታ። አሜን አሜን። ወጣሚ እንግዲህ ብስላ ምያይህ ይሄን ትዳር የተባረከ ትዳር አላህ ያርገው። የአማረ ትዳር አላህ ያርገው። የሚጣፍጥ ትዳር አላህ ያርገው። አንቺ ትብስ፣ አንተ ትብስ የሚባባሉበት ትዳር አላህ ያርግላቸው። እንደው የምጣፍጡ አላህ ያርግለት፣ እሱም ይጣፍታት። አላህ ያስማማቸው። አላህ ያፋቅራቸው። ሙሀባውንም ያብዛላቸው። ረህማውንም አላህ ያብዛላቸው። ቤታቸው የፍቅር ቤት አላህ ያርገው። የፍቅር ቤት አላህ ያርገው። እነሱ ሲሆን በኋላ ኮ አሚ ልትል ነው። አግባ ምናም ሲባል፣ አረ እነሱ አሚን በል መጀመሪያ። አንተም ይሰጣል። አሚን። አላህ እንደው ይሄን ትዳር የተባረከ ትዳር አላህ ያድርገው። ከሸረኛ ከምቀኛ ከአይነናስ የተጠበቀ ትዳር አላህ ያድርገው። ከሙሲባም እንደው የራቅ አላህ ያድርገው። ይሄ ትዳር ሂጃብ ይሆናቸው ከሙሲባ ከበላ ከመጥፎ ነገር ሁሉ ሂጃብ የሚሆን ትዳር አላህ ያርግላቸው። መጨረሻው ያማር አላህ ያድርገው። ሲጀመር እንዳማረው ኻቲማው የሚያምር አላህ ያድርገው። በልጆች የሚንበሻበሽው አላህ ያርጋቸው። የዛሬ አመት ላቂ

እዚህ ትዳር ደግሞ አይኑ የቀላ ካለ ለሱም አላህ ጀባ ይበል፣ ለሱም አላህ ይስጠው፣ አላህ ይስጠው። ያላገባ ላጤው ላለው አላህ ይዘውጅ፣ አላህ ይዘውጃችሁ። አሚን። የአማረ ትዳር አላህ ይስጠው፣ ሷሊሁን ትዳር አላህ ይስጠው፣ እርጋታ ሰኪና ያለበት ትዳር አላህ ይስጠው። ቆማቸው የቀራቸው አላህ ያስፈጥራችሁ፣ አላህ ይዳራችሁ። አላህ እንደው ሷሊሁን ሚስት አላህ ይስጠው። አቡ ቢስሚላህ ስንቱን ቆመ ድሯል፣ አላህ አንተን ይዳራ፣ አላህ ይወፍቀ። አረ ያንተን ቀን ቅርብ አላህ ያርግ። አሚን። እንደው ርቆብናል የአባይ ግድብ እና ያንተ ትዳር ነው የሚናፍቀን። አላህ እንደ የአማራ አላህ ያርግ፣ አሜን። የአማራ አላህ ያርግ። አግብተህ ጉዱ የምና ያላህ ያርግ። መጨረሻ ተጨረሻ ምን ያላህ ያድርገን። እዚህ መደዳ የተቀመጠ ምድረ ላጤ ያላገባህ እንደው አላህ ይዘውጀ። የአማረ ትዳር ከሪዝቅ ጋር አላህ ይስጥ። ትዳር መፍራት እንደ ፈፋት ካልኳላ አላህ ይዘውጀ። ጻም ሰሚሩን አላህ እድሜውን ያቆይልን። ከፍ አላህ ያርገው፣ ከፍ አላህ ያርገው። ዒልሙ ላይ ዒልሙን አላህ ይጨምርለህ። ከፍ አላህ ያርገው፣ ከፍ አላህ ያድርገው። እንደዚህ ተቀመጣችሁ ተነስተው ሴቶቻችን የቤት ወጪ ማይጨቃጨቁ

ሙሽራው ተቀበሉ፣ በድልታ መጥቷል። ሙሽራው ስኩት የክብር ቦታ ደርሷል። ሙሽራው ከሚዜዎቹ ጋራ እዩት፣ ንጉሱን እንደ ፀሐይ ሲያበራ

ያውጣቸው ከአይንናስ ሲያውጣቸው ከእልልተው ጋራ ጋር፣ ማሻላ በሏቸው፣ አጣምሮ ያስልቃቸው፣ ለፍሬ አብቃቸው፣ ውሃ ይስታቸው። ባረከላ በሉት እስቲ ባረከላ። ይሄኛው ፌክ ሙሽራም ያው አውቃችኋል መቼስ፣ ወኪል ነው በዚህ እድሜው አኺሩን ሊያስበላ ፈርሞ መጥቷል። እዚህ ጋር ደግሞ ሁለት ላጤዎች ቁጭ ብለዋል። ማሂርና ምንኑር ይባላሉ፣ ካሚንግስ ናቸው። ይሄን መስል ነበር። በአንድ ቀን ሶስት ሰው ድረን ወደ ቤታችን እየገባን ነው። ቀጣይ ማን ይሆናል? በጋራ የምንመለከታቸው ይሆናል። አንተ ትሆናለህ ብዬ እጠብቃለሁ ኑር ምንኑር በዛሬ ስራ ላይ በነገራችን ላይ አጋፋሪ ካሜራማን ሆኖ ሲያጋፍር የነበረው እሱ ነው፣ ወንድም ምኑር። ስልኩን ከፈለጋችሁ እሰጣችኋለሁ። ኤኒ ታይም ደውላችሁ ብትጠሩ ጠዳ አድርጎ የሰርግ ትዝታችሁን በጥ በአማረ ምስል ያስቀርላችኋል። በተረፈ በሌላ ሰርግ እስክንገናኝ ማለት በሌላ ቻናል ስንገናኝ የኛውን ቻናል እንደምታውቁት ነግራችኋለሁ። በድጋሚ ለማስታወስ ያክል ያው በፎይ ጉዳይ ላይ በተደጋጋሚ ቪዲዮ ስንሰራ ያው የሆነ ግሩፕ ላይ ሊንካችንን ያስቀምጡ ቪዲዮ ሪፖርት ያደርጉ ያስጠፉት ነበር። በዛ የተነሳ ዩቲዩብ ቀጥቶኛል። በዛ የተነሳ ሌላ ቻናል ለመክፈት ተገድጃለሁ ማለት ነው። ለዛ ነው ቪዲዮ ሳልሰራ እስካሁን የቆየሁት። እና ቻናል እንዳለ ሆኖ እንሻላ መጠባበቂያ ሌላ ቻናል የሚከፍት ይሆናል። እሱን ሳሳያችሁ ሰብስክራይብ እንደምታደርጉ አልጠራጠረም። ባይ ባይ። ሰላም አሌይኩም ወራህመቱላሂ ወበረካቱ